እስከዚህ ችለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ በዓለም ዙሪያ የምትገኙ የምትኖሩ ያላችሁ የእግዚ አብሔር ቤተሰቦች፣ የድንግል ማርያም የአስራት፣ የበኩራት፣ የቃል ኪዳን፣ የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን እንደምን አደራችሁ፣ እንደምን አረፈዳችሁ። አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ያደረሰን ልዑል እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እማ አምላክ ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳል። ቅዱሳን መላይክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማእታት፣ ደናግል፣ መነኮሳት እንደየ እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለሃያ አራቱ ካህናተ ሰማይና ለጻድቁ ለአቡነ ተክለ ሃይማኖት አመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። እንዲሁም በዛሬው ዕለት ተከብረው ለሚውሉ ሌሎች ቅዱሳን እንኳን አደረሳችሁ፣ እንኳንም አብሮ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን፣ ቃል ኪዳናቸው አይለየን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ እስራ ወረብኡ ለህዳር አንድ አምላክ በስመ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ህዳር ሀያ አራት በዚች ቀን የሃያ አራቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። አቡነ ተክለ ሃይማኖትም ከሃያ አራቱ ካህናተ ሰማይ ጋር የስሉስ ቅዱስን መንበር ያጠኑበት ነው። የአቡነ ዜና ማርቆስም እንዲሁ ልደታቸው ነው። የቅዱስ አዝቂር ሰማይት ከአርባ ስምንት ሰዎች ጋር በሰማይትነት ያረፈበት ነው። ቅዱስ አባ ዮሴፍ ዘሀገረ ሕፃንን ያረፈበት ዕለት ነው። ህዳር 24 ቀን፣ 24ቱ ካህናተ ሰማይ በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እሊህም ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን ሁሉ የሚማልዱ ከእጃቸው ውስጥ ካለ ማዕጠንት ጋር እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነርሱም አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም። ወንጌላዊ ቅዱስ ዮሐንስ በራእዩ እንዲህ ብሎ ተናግሯልና በዙፋኑ ዙሪያ ሀያ አራቱ መንበሮች አሉ። በእነዚያ መንበሮች ላይም ሀያ አራቱ አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላም መልአክ መጥቶ በመሰዊያው ፊት ቆሞ የወርቅ ጽናሃ ይዟል። በመንበሩ ፊት ባለ በወርቁ መሰዊያ ላይ የቅዱሳንን ጸሎት ሁሉ ያሳርግ ዘንድ ብዙ እጣንን ሰጡት። የእጣኑን ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር ያለ የአማልክት አምላክ የሚሆን እግዚአብሔር ቅዱስ ቅዱስ ቅዱስ ነው እያሉ ያለ እረፍት በመዓልትና በሌሊት ያመሰግኑታል። እሊህም እንስሶቹ ለዘላለሙ ህያው ለሚሆን በዙፋን ላይ ለተቀመጠ ለሱ እንዲህ እያሉ ክብር ምስጋና አቀረው። እሊህ ሃያ አራቱ አለቆች አክሊላቸውን በዙፋኑ ፊት አውርደው ለዘላለሙ ህያው ለሚሆኑ በዙፋን ላይ በዙፋን ላይ ለተቀመጠ ለእሱ ሰገዱለት። አክሊላቸውንም ወደ ዙፋን ፊት ወስደው አቤቱ ፈጣሪያችን፣ ኃይልና ምስጋና ክብር ለአንተ ይገባል ይሉታል። አንተ ሁሉን ፈጥረሃልና የተፈጠረውም ሁሉ በአንተ ፈቃድ ይኖራልና ይላል። እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውንና ስለ ሁላችን የሰው ልጆች የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከአዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህም የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን ሊቃውንት አዘዙ። ለእግዚ አብሔር ምስጋና ይሁን። እኛንም ሁላችንንም ኦርቶዶክሳውያንን በቅዱሳን ሱራፌል ወይም ካህናተ ሰማይ ጸሎት እግዚ አብሔር ይማረን ለዘላለሙ አሚን። በዚች ቀን አቡነ ተክለ ሃይማኖትም ከሀያ አራቱ ካህናተ ሰማይ ጋር በመሆንም የስሉስ ቅዱስን መንበር እንዳጠኑ አቡነ ተክለ ሃይማኖት ወደ አቡነ ኢየሱስ ሞአ መጥተው በሐይቁ ዳር ቆመው ሳለ ሊቀ መላእክት ቅዱስ ሚካኤል ተገልጦላቸው ነው በእግሩ በውሃው ላይ እየሄደ እያሳያቸው ተከትለውት እንዲሄዱ የነገራቸው። አባታችን አቡነ ተክለ ሃይማኖት መልአኩን ተከትለው ሐይቁን በእግራቸው ተራምደው ተሻግረው አቡነ ኢየሱስ ሙአን አገኟቸው። እርሳቸውም አቡነ ተክለ ሃይማኖት ወደ እርሳቸው እየመጡ እንደሆነ በመንፈስ አውቀው ነበርና ሲያገኟቸው በጣም ደህ ተደስተው ከተቀበሏቸው በኋላ አመንኩ ሳጭ ከዚህም በኋላ አባታችን በዚያው በሐይቅ በታላቁ ገዳም ተጋድሎ በተጋድሎ መኖር ጀመሩ። አክፍሎትንም በየሳምንቱ ያከፍላሉ። ከእሁድና ከቅዳሜ በቀር ምንም ምን አይቀምሱም ነበር። በነዚህም ዕለት የአጃ ቂጣ ወይም የዱር ቅጠል ይመገቡ ነበር። ወዛቸው እንደ ውሃ ፈሶ ምድሪቷን እስኪያርሳት ድረስ እስከ ሰባ ሺህ ስግደትን በመስገድ ራሳቸውን እጅግ አደከመው። በእንደዚህ አይነቱ ተጋድሎ ላይ ሳሉ ነው ሊቀ መላእክት ቅዱስ ሚካኤል ድንገት ነጥቆ ወስዶ ከስሉስ ቅዱስ ዙፋን ፊት ያቆማቸው። ከዚህም በኋላ ስለሆነው ነገር ራሳቸው አባታችን አቡነ ተክለ ሃይማኖት ሲናገሩ ከዚህ በኋላ መልአኩ ወደ ሰማይ አውጥቶ ከመጋረጃው ውስጥ አስገብቶ ከስላሴ ዙፋን ፊት አቆመኝና ሰገድኩለት። ከዚያም አስቀድሞ በማል በማላውቀው በሌላ ምስጋና አመሰገንኩት። ተክለ ሃይማኖት ክፍልህ ከሃያ አራቱ ካህናቶች ጋር ይሁን የሚል ቃል ከዙፋኑ ውስጥ ወጣ። የወርቅና ጽና ወር የወርቅ ጽና አምጥተው ሰጡኝና ከእነርሱ ጋር በአንድነት በህብረት አጠንሁ ምስጋና ከምስጋናቸው ጋር ልብስየም እንደ ልብሳቸው ሆነ። ፈጣሪየንም በሶስትነቱ ተገልጦ አየሁት። በጸሎትህ የሚታመን ሰው ሁሉ ስለ አንተ ይድናል አለኝ። ለአቡነ ተክለ ሃይማኖት ገጽ 216 ከ223 ድረስ መመልከት ነው። ይህንን ታላቅ በዓል ነው ዛሬ የምናከብረው። አቡነ ተክለ ሃይማኖት ተክለ ሃይማኖት እንኳን አንደበታቸው የለበሱትም ልብሳቸው ጭምር እግዚአብሔርን በሰው አንደበት እንደሚያመሰግን በቅዱስ ገድላቸው ላይ ተጽፏል። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንን ኦርቶዶክሳውያንን በጻድቁ አቡነ ተክለ ሃይማኖት ጸሎት እግዚአብሔር ይማረ ለዘላለሙ። በዚችም ቀን አቡነ ዜና ማርቆስ በወንጌላዊው በቅዱስ ማርቆስ ብስራት እንደተወለዱ፣ አባታችን ዜና ማርቆስ ሀገራቸው ጽላልሻ አውራጃ ምድረ ዞረሬ ስትሆን ትውልዳቸው ደግሞ ከነገደሌዊና ከእስራኤል ነገስት ወገን ነው። ወላጆቻቸው ልጅ በማጣት ሲያዝኑ ሲተክዙ፣ አንድ ዕለት ሐዋርያውና ወንጌላዊው ቅዱስ ማርቆስ ወደ እናታቸው ማርያም ዘመዳ ሌሊት መጥቶ ገድሉና ትሩፋቱ በዓለም ሁሉ የመላ ጻድቅ ልጅ እንደምትወልድ አበሰራት። ለአባቱ ለቀሲስ ዮሐንስም እንዲሁ ተገልጦለት ሚስትህ ማርያም ዘመዳ የካቲት 24 ፀንሳ ህዳር 24 ቀን ይኸውም በካህናተ ሰማይ በዓል ቀን ተወልዳለች ስሙም ዜና ማርቆስ ይባላል፣ በማለት ብስራቱን ነግሯቸዋል። በወንጌላዊ ቅዱስ ማርቆስ ብስራት መሰረት፣ አባታችን ዜና ማርቆስ በዚህች ዕለት ህዳር 24 ቀን በተወለዱ ጊዜ ቅዱስ ራኤል እና ቅዱስ ሩፋኤል የብርሃን ልብስ አልብሰው በክንፋቸው ሲጋርዷቸው ስለ ለሰዎች ሁሉ ታይዷል። የአቡነ ሳሙኤል ዘወገግ አባት ቅዱስ እንድርያስ እና የአቡነ ሳ ተክለ ሃይማኖት አባት ቅዱስ ጸጋ ዛብ እስኪደነቁ ድረስ ይህን በአይናቸው ተመልክተዋል። ሁለቱ መላእክትም አቡነ ዜና ማርቆስን ከእናታቸው እቅፍ ወስደው ወደ ሐዋርያው ቅዱስ ማርቆስ መቃብር ወስደው ለቅዱስ ማርቆስ እና ለቅዱሳን አጳሳት አስባርከዋቸው መልሰው ለእናታቸው ሰጧቸው። እናታቸው ግን ይህን አታውቅም ነበር። አቡነ ዜና ማርቆስ በተወለዱ በሶስተኛው ቀን በእግራቸው ቆመው አንድ አምላክ ለሆኑ ለአብ ለወልድ፣ ለመንፈስ ቅዱስ ሰግዳለሁ ብለው እሰግዳለሁ ብለው ሶስት ጊዜ አምላካቸውን አመስግነዋል። ሰግደው አመስግነው ሰግደዋል። በአርባ ቀናቸው ደግሞ ሲጠመቁ የሚያጠምቃቸው ካህን የአባታቸው ወንድም እንድሪያስ ውሃው ሲፈላ አይቶ ሸሽቷል። መልአኩም እንዳይፈራ ነግሮት ለእርሱም ተአምር እንደሚደረግለት አስረዳው። ቅዱስ እንድሪያስም እድሜው ሰባ ሁለት ነበርና ራሰ በራ ስለነበር አባታችንን ባጠመቀበት በውሃው ራሱን ቢታጠብበት ጸጉር አውቅሏል። ሕዝቡም ሁሉ ይህን አይቶ አደነቀ። ያችም ውሃ ሌሎች በጣም ብዙ ታምራትን አደረገች። አቡነ ዜና ማርቆስ አንድ አመት በሆናቸውም ጊዜ ቤተክርስቲያን ውስጥ እየዳሁ ሲሄዱ መልአክ በክንፎቹ አቅፎ ነጥቆ ወደ ሰማይ ወስዶ ጌታችንንና መቤታችን ከጌታችንና ከመቤታችን ጋር አቅርቦ ከጌታችንና መቤታችን ጋር አቅርቦ አስባርኳቸዋል። እንዲሁም የአስራ አምስቱን ነቢያት የአስራ ሁለቱን አዋርያት የሰባ ሁለቱን አርዴት የሃይማኖታቸው የቀና የሶስት መቶ አስራ ስምንቱን ሊቃውንት የጻድቃንን የሰማይታትንም የእነዚህንም ሁሉ በረከት እንዲቀበሉ ካደረጋቸው በኋላ ወደዚያች ቤተ ክርስቲያን መለሳቸው። አቡነ ዜና ማርቆስን የእረፍታቸውን በዓል በዓል ከዘጠኝ ቀናት በኋላ ታህሳስ ሶስት ቀን ስለምናከብር ከብር አምላካቸው ከእረፍታቸው ቀን ያድርሰን። ያን ጊዜ ሙሉ ዜና ገድላቸውን ደግሞ እናየዋለን። በረከታቸው ይደርብን፣ በጸሎታቸው ይማረን ለዘላለም። በዚህች ዕለት የናግራን ሀገር ቄስ የከበረ አዝቂር የሐሚር ንጉስ ራብሔል በነገሰበት ወራት ከእርሱ ጋር ካሉ አርባ ስምንት ሰዎች ጋር በሰማዕትነት አረፈ። ይህም ንጉስ አዝቂርን ወደ ወህኒ አስገብተው እንዲዘጉበት ጠባቂዎችንም ከሰው ወገን ማንም እንዳይገባ ብሎ አዘዘ። ቅዱስ አዝቂርን በጸለየ ጊዜ የወህኒ ቤቱ ደጃፍ ተከፈተና ሀምሳ ሰዎች ወደ እርሱ ገቡ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ንጉሥ ሰራብሔልን በሰማ ጊዜ ከወይኒ ቤት አውጥተው ወደ ሌላ ሀገር እንዲወስዱት አዘዘ። በጉዞም ላይ ስሙ ኪርያቅ ከሚባል ሰው ጋር ተገናኘ። ከዚህ ሳዝቅርም ኪርያቅን፣ ኪርያቅ ሆይ ለአንተ የምስራች ይገባል፣ ለሰማይትነት ይወስድሃልና አለው። የንጉሥ ሎሌዎች የንጉስ ሎሌዎች ሎሌዎች ሰምተው አስረው ከእርሱ ጋር ወሰዱት። ዳግመኛም ሁለት ሰዎች ተገናኙትና ስለ ክርስቶስ አጥምቀን አሉት። ያን ጊዜም ቅዱስ አዝኪር ጸለየና ከበረሃ ቦታ ውሃ አፍልቆ ከኪርያቅ ጋር አጠመቃቸው። ከዚያም በኋላ ወደ በረሃ ውስጥ በደረሱ ጊዜ ለእሳቸው ለእንስሶቻቸውም የሚጠጡት ውሃ አጥተው ወደ እግዚአብሔር እንዲለምንላቸው ቅዱስ አስገረን ለመነው። በጸለየም ጊዜ ደመና መጣች፣ በመሃል እጅ በሚታፈን መጠን በገበታ ላይ ዘነበ። 700 ያህል ሰዎች ከእንስሶቻቸው ጋር ጠጥተው ረኩ። ወደ ንጉሱም ባቀረቡት ጊዜ ወደ ሀገራችን ያመጣው ይህ አዲስ ትምህርት ምንድን ነው አለው። ቅዱስ አስገረን ነቢያት በኦሪት ከሰበኩት በቀር ሌላ አዲስ ትምህርት አላመጣሁም አለ። ንጉሱም፣ ይህም ሰምቶ በክርስቲያን ሃይማኖት ላይ ተዘባበተ። ከአይሁድ መምህራንም አንዱ ተነስቶ እንዲህ ያለ እንዲህ አለ፣ ጌታዬ፣ ወደ ሀገሩ እንዲወስዱትና በእንጨት ላይ ሰቅለው በሕይወት ሳለ በእሳት እንዲያቃጥሉ ትዘዝ አለው። ንጉሱም እንደ አይሁዳዊ ቃል አዘዘ። ወደ ናግራን ሀገርም ባደረሱት ጊዜ በእንጨት ላይ ሰቅለው ከበታች እሳት እያነ አነደዱ። ቅዱስ አስቴርም ወደ ጌታችን ጸለየ። በዚያንም ጊዜ ከማሰሪያው ተፈትቶ በእሳት ውስጥ በደህና ወጣ። አይሁድን በድንጋይ እንውገረው ተባብለው በወገሩት ጊዜ ድንጋዮች ተመልሰው ከአይሁድ የሚበዙትን ገደሉ። ከተረፉትም ሰይፍን አንስተው የቅዱስ አስኪርን ራስ ቆረጡ። ምስክርነቱን ፈጽሞ የሰማይትነት አክሊልን ተቀዳጀ። የእግዚአብሔር ምስጋና ይሁን። እኛን ኦርቶዶክሳውያንም ሁላችንም በቅዱስ አስቂር እና በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን ህፃን ከምትባል ሀገር የሆነ አባ ዮሴፍ አረፈ። ለዚህም ቅዱስ ወላጆቹ በሃይማኖት የበለጸጉ ደጋጎች ናቸው። ነገር ግን ያለ እርሱ ልጅ አልነበራቸውም። የቤተ ክርስቲያንንም ትምህርት መጻሕፍት በማንበብንም እያስተማሩ መልካም አስተዳደግ አሳደጉት። መልካም እንደ ቅዱስ ያዕቆብ ልጆች ቅዱስ ዮሴፍ ያማረ ነበር። ባደገም ጊዜም ሞትን የዚህንም ዓለም አላፊነት ማሰበ ልቦ አደረ ወደ አንድ ገዳምም ሄዶ መንኩሶ በጾም በጸሎት በመስገድ በተጋድሎ የተተከለ ሆኖ ጾም ጸና። በአቱንም ዘግቶ በእለተ ውድ ከቁርባን ጊዜ በቀር አይወጣም ነበር። ዜናውን በተሰማ ጊዜ ከእርሱ በረከቱን ይቀበሉ ዘንድ በሀገር ዙሪያ ያሉ ሰዎች የሚመጡ ሆኑ። አባቱና እናቱም የልጃቸውን ወሬ በሰጡ በአቱ ጊዜ እርሱን ያገናኛቸው ዘንድ ወደ እግዚአብሔር እየለመኑ ነበር። ወሬውንም በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልይላቸው ወደ እርሱ ሄዱ። እርሱ ልጃቸው እንደሆነ አላወቁምና፣ ሰውም በገለል ባለ ጊዜ ልጃቸው መሆኑን ራሱን ገለጠላቸውና ለማንም እንዳይናገሩ አዘዛቸው እግዚአብሔርም ድንቆች ታምራትን የማድረግ ሀብትን ሰጠው። ሰይጣን እስከ ቀናበት ድረስ ወደ ሀገረ ገዥም ሂዶ ይህ መነኩሴ ዮሴፍ ብዙ ገንዘብ እንዳለው አስመስሎ ነገር ሰራበት። መኮንኑም በሰንሰለት ማሰሪያዎች አስረው፣ በማግስቱም ማሰሪያዎቹ ከላይ ወደ ምድር ወደ ወድቀው ተገኙ። መኮንኑም አይቶ ደነገጠ። ለቅድስናውም ለቅዱስናውም ተገዥ ሆነ። ብዙ ከተጋደልና እግዚአብሔርን ካገለገለ በኋላ በሰላም አረፈ በክብርም ቀበሩት ከመቃብሩም ቁጥር የሌላቸው ብዙ ተአምራት ተገለጡ ለእግዚአብሔር ምስጋና ይሁን እኛንም ሁላችንን ኦርቶዶክሳውያንን በቅዱሳኑ ጸሎት እግዚአብሔር ይማረን በረከታቸውም ከእኛ ጋር ለዘላለሙ ትኖር አሜን

መላይክት የአራቱ ካይና ተሰማ የአቡነ ተክላ የማኖት የሌሎችን ቅዱሳን በረከታቸው በሁላችን ላይ ይደርብን፣ ቃል ኪዳናቸው አይለን፣ አገራችን ሰላም ያደርግልን። በጸሎታቸው አስቡን አትርሱም ብለው የሚማጸኑትን ባለን ዙሪያ ያሉ ኦርቶዶክሳውያንን በየስነ ክርስትናቸው እግዚአብሔር አምላክ በጭርነቱ ያስብልን ፍጻሜያችን እንዲያሳምርልን በዓሉን ባለክብር ባለፍጻ እንዲያደርግልን አቡነ ዘበሰማያትን በል

ኦ እግዚአብሔር ኢየሱስ ክርስቶስ ስርየ ኃጢአት ያት ወሀጢአተ ኩሉ ህዝብከ በሐልዮ በነቢ በገቢ በገቢር የሰራ ነውን ኃጢአት ይቅሪ በለን ማእሰረ ኃጢአት ያት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ በሰላም አሉ። መልካም ቀን